ሐረግ ድራማ እንግዲህ በክፍል በክፍል ስልሳ አራት ኤፍራታ ና ናታን አብረው አድረው ነበር ናታን ሰክሮ ነበር ነገሮችን ለመርሳት ኤፍራታን ለመርሳት ከኤፍራታ ጋር ያሉ ነገሮችን ለመርሳት መጠጥ ጠጥቶ ነበር መጨረሻ ላይ እንግዲህ ብዙ ነገር ቀባጥሮ ኤፍራታ ክላስ ወስዶት ነበር በመጨረሻም እንግዲህ አብረው አድረዋል ማለት ነው አብረው ካደረ በኋላ ኤፍራታ ጧት ስትነሳ ያፌት ተደፍርሻል ብሎኝ ነበር እኮ አልተደፈርኩም እንዴ የውሸቱን ነው እንዴ እንደዚህ ያለኝ እያለች ራሷን እየጠየቀች ነበር ይሄ ማለት ናታን ጋር የሆነ ነገር ተፈጥሯል ማለት ነው ግን፣ በጣም የሚደብረው ነገር ናታንን ምን ነው የተፈጠረው ብላ ስጠይቀው አያስታውስም ነበር። እንደምታውቁት ኤፍራታ እንግዲህ ያፌትን ልታገባ ሽር ብትን እያለ ነው ያፌት ኤፍራታን ለማግባት ማለት ነው። ሶ ኤፍራታ ደግሞ ናታን ጋደረች ማለት ያፌትን ከማግባቷ በፊት እርግዝና ይፈጠራል ማለት ነው። እርግዝና ከተፈጠረ እንግዲህ ያፌትን ካገባሽ በኋላ አርግዣለው ያለው ብትለው ናታን ላያምናት ያምናት ይችላል። ስለዚህ አሁን ኤፍራታ ያፌትን ከማግባት መቆጠብ አለባት ብዬ ባቸው ግን ብዙ ችግሮች ይፈጠራሉ እ ናታንም ሊያምናት አይችልም፣ ያፌትም ደግሞ ሊያምናት አይችልም። ከሁለት አንዱ ያጣች ልትሆን ትችላለች ማለት ነው። ስለዚህ ሔዋን ደግሞ የሆነ መላ ዘዴ ቀረች ነበር ኤፍራታ እንዴት ማዳ እንዳለባት ሰርጉ እንዴት መቅረት እንዳለበት፣ ያው ቁጭ ብላ እያሰበች ነበረ። ግን ምንም ሀሳብ ሊመጣላት ስላልቻለ ዱሪትን እያማከረቻት ነበር። ሶ አንድ ልታደርግ የምትችለው ነገር ኤፍራታን ከዛ ቦታ ማራቅ ማስወጣት፣ በያፌት እንዳያገኛት ማድረግ ብቻ ነው። ወይም ደግሞ በፖሊሶች ቁጥጥር ስር እንዲውል ማድረግ ያፌትን። ከዛ ውጭ ሌላ ምንም አይነት መላና ዘዴ ልታገኝ አትችልም ብያ አስባለው። ኤፍራታ ደግሞ መጨረሻ ላይ እንግዲህ ለናታን ያ ያኔ እንትና ልታገበው እንደሆነ ያፌትን ልታገበው እንደሆነ ልትነግረው ነበረ ማለት ነው። ያፌት ይህን ነገር እንግዲህ እንደምታገባ ያፌትን እንደምታገባ ለናታን ኤፍራታ ስትነግረው ናታን ምን ይፈጥራል? ምን ሊሆን ተነስቶ ያፌትን ካልገደልኩ ይ ሊሆን ወይስ ደግሞ ፈቅዶላት እንድታገበው ደስተኛ ከሆንሽ በቃ ይላት ይሆን? አይመስለኝም። እኔ ግን ናታን የሆነ ነገር አድርጓት እንደሆነ የሚጠረጥር ይመስለኛል። ያፌት በሰላም ያፌትን እንደማትወደውና እንደማታፈቅረው ያውቃል እሱ እሷ መናገር ያልፈለገችው ለዚህ ነው። የሆነ ነገር አድርጎሻል፣ ምን አድርጎሻል የሚለው ጥያቄ እንዳይፈጠርባት ስለምትፈልግ ይህን ነገር ለናታን መናገር አልፈለገችም። ግን በመጨረሻው ሰዓት ልትነግረው ነበር። ክላሱን ዘግቶ ያልቅስ ወይም ደግሞ የለይነት መናገር አለብኝ እያለች ከራሷ ጋር እየተማከረች ባለችበት አጋጣሚ ነው ድራማ ያለቀ ሶስት ነግረው፣ ናታን ምን አይነት ስሜት የሚሰማው ይመስላቸዋል? ክላሱን ዘግቶ ያለቅሳል ወይስ ወጥቶ እንደዛው በተደጋጋሚ በመጠጥ ራሱን ለመደበቅ ይሞክራል ወይስ ደግሞ ፈቅዶላት እንድታገበው ይፈቅድላታል። ግን ደግሞ ኤፍራታ ያፌት እንዳታገበው የሚያደርጋት ናታን ጋር ካደረች እርግዝና ከተፈጠረ ላታገቡ ትችላለች። ወይም ደግሞ ይሄን ነገር ያደረገችው ኤፍራታ ሆን ብላ ሊሆን ይችላል፣ ከያፌት ለማምለጥ ማለት ነው። ናታን ጋር እርጉዝ ነኝ ካለችው ያፌት ሊያገባት አይችልም። እርጉዙና ሊያገባት አይችልም። ደግሞ ይሄን ነገር ከነገረችው ደግሞ ልክ ቤዛ ጋር ያደረገውን ነገር ያፌት ኤፍራታ ጋር ያደርግባታል ማለት ነው ብዬ ነው የማስበው። እና ከተናገረችም አደጋ ሊመጣባት ይችላል። ወይም ደግሞ ያፌት ደግሞ ደብሮት ሊተዋትም ይችላል። ሰርጉ ሊሰርዘው ይችላል። ግን ደግሞ ያፌት ከኤፍራታ ምንም ነገር የለውም። ኤፍራታን የእውነት ወዷት አፍቅሯት ሳይሆን ናታን ሲከፋና ና ሲያዝን ማየት ስለሚፈልግ እንደገና ደግሞ ቤዛ ጋ ሄዶ እየፎከረ ስለነበረ እኔ የፈለኩትን ነገር ሁሉ በጄ ማድረግ ይችላሉ፣ ማንም ሊያስቀረኝ አይችልም እያለ እየዛተ ስለነበረ፣ ስለዚህ ይሄን ነገር ማድረግ ይፈልጋል። ኤፍራታ እርጉዝ ሆነችም አልሆነችም የሚያገባት ይመስለኛል። ሄዋን ካልደረሰችላት ኤፍራታ እንግዲህ ያፌት የተባለ ጅብ ይበላል። ይመስላታል ብዬ ነው ማስበው። ሉሊት ግን ልታግዛት ትችላለች ብዬ አስባለሁ። ምክንያቱም ሉሊት ለተንኮል አንደኛ ስለሆነች የሆነ ተንኮል ታመጣለች ማለት ነው። ያፌትን የሆነ ነገር ያደርጉታል ወይ እንቅልፍ መድኃኒት ሰጡትና የሆነ ቦታ ወስደው ይደብቁታል ወይ ያግቱታል። ወይም ደግሞ ቢያግቱት ደግሞ ብዙ ችግር ሊፈጠርባቸው ስለሚችሉ የእሱ ሰዎች፣ ብዙ ሰዎች ስላሉ ምናልባት ኤፍራታን ይደብቋታል ብዬ አስባለሁ። የሆነ ቦታ ወስደው ወይ ዳጊጋ ምናምን ምናምን፣ ብቻ የሆነ ቦታ ወስደው ኤፍራታን ደብቀው ያፌት ቤትን እንዳታገባ ያደርጓታል ብዬ አስባለው። ናታን እንግዲህ የሆነ ነገር ይፈጥራል ብዬ ነው የማስበው ይሄን ነገር ከሰማ ከነገረችው ወይ ያፌትን ይፈነክተዋል ወይም ደግሞ ላይጎዳም ይችላል። ለሱ ብላ ይሄን ነገር እንደምታደርግ ሊረዳ ይችላል። ከናታን ጋር ተማክረው ምናልባት ኤፍራታና ናታን ተማክረው ያፌትን ካገባች በኋላ በሆነ መንገድ ሊሸውሉት ይችላሉ ብዬ አስባለው። ግን ደግሞ ናታን አሳልፎ ይሰጣታል ብዬ አላስብም። እንደዚህ ፈቅዶላት ለአንተ እንደዚህ አይነት መረጃ አለብ ብላ ብትነግረው ና እናታንም ስለማያምንላት ፈቅዶ በራሷ ላይ አይፈርድም ብዬ ነው ማስበው እኔ ብታሰር ይሻላል አንቺ እሱን ከምታገብ የሚል ይመስለኛል። እንደውም ከነገረችው ያኔ ናታን ራሱ ሄዶ የሚሰጥ ይመስለኛል። ኤፍራታ ያፌትን ከምታገባ እሱ ቢታሰር የሚመርጥ ይመስለኛል። ግን ቢታሰርም ሰውየው በሕይወት ካለ ምናልባት ምርመራ ተደርጎ ያለመሰከር ስለማይሆን ያፌት ናታን ሊፈታይ ይችላል። በዛ በኩል እንግዲህ ቤዛ ያው ኤፍራታና ያፌት ከተጋቡ መፋታት እድሏ ከፍተኛ ነው። ልትፈታ እንደሆነ ለጓደኛዋ ና ለሉዩት እየነገረቻት ነበር። ያፌት እንግዲህ ምናልባት ያው ሄዋን እንዳትፈታ ትፈልጋለች፣ ግን ሄዋን አሁን በኤፍራታ ጉዳይ ተጠምዳለች። ኤፍራታን እንዴት ያፌትን ከማግባት ላስጥላት በማለት ራሷን በዛ እያጨናነቀች ስለሆነ የቤዛን ጉዳይ ትረሳዋለች። ከረሳችሁ ደግሞ ያፌት ምናልባት ሄደው ቤዛን ያስፈታታል ብዬ አስባለሁ። ቤዛን ካስፈታት ደግሞ ቤት ውስጥ ያሉትን ሰዎች በሙሉ አስወጥታ እሷ ብቻዋን መሆን ነው የምትፈልገው። ናታን ላይ ያለውን ሀብቱን፣ ንብረቱን ሁሉን ነገር ቀምታ የራሷን ሕይወት መኖር ለመጀመር እያሰበች ነበረ። ኤፍራታ ደግሞ ናታን እንትና ያፌትን ልታገባ እንደሆነ ስሰማ በደስታ ነው የፈነጠዘችው። ሰው ኤፍራታ ያፌትን አገባሽ ማለት ናታን ኤፍራታን እረሳት ማለት ነው። ከዛ ናታን ያው የእሷ የመሆን እድሉ በጣም ከፍተኛ ይሆናል ብዬ አስባለሁ። ምክንያቱም ቤዛ የሁሉ ነገር ያደረገችው የታሰረችው ብዙ ነገር የሆነችው በናታን ስለሆነ ማለት ነው። ግን እሱ ስለማይወዳት ስለማያከብራት ያው የእሷ ሊሆን አልቻለም። አሁን ግን በመጨረሻው ሰዓት የእሷ የሚሆንበት እድል እየተመቻቸ ይመስላታል። ቤዛ ከዛ እስር ቤት ከወጣች አሁንም ችግሮችን ከመፍጠር ወደኋላ አትልም ብዬ ነው የማስበው። ግን ደግሞ ዋን ታ ጉዳይ ቢዚ ከሆነች ያፌት ያስወጣታል። ከዛ በኋላ እንግዲህ ለሰርጉ ሽረን ጉድ እንድትላብራ ያግዛታል ብዬ አስባለሁ። እንግዲህ ቤዛ ትፈታለች አትፈታ በቀጣይ ክፍል እንደምናየው። ናታን ይህን ነገር ሲሰማ ምን ይሆናል? ይህንም በቀጣይ ክፍል እምናየው ይሆናል። ያፌት ደግሞ ሰርጉ ከቀረ ምን አይነት ጉድ ሊሰራ እንደሚችል መገመት አይከብደንም። የእሱ ሰርግ ከቀረ በሆነ አጋጣሚ መቼም ቢሆን ከሷ ሊርቅ አይችልም ናታን ብዬ አስባለሁ።